ትሁት 38ን እንዳያችሁት ቲና እንግዲህ እንደ ዛተች አግኝቻቸዋለች አባባን አሳግታለች ማለት ነው። ክፉ ስራዋን እንደቀጠለች ነው እንግዲህ እሱን በዛ ላይ ብዙ ነገሮች ተፈጥረው ነበር። ብዙ ነገሮች ተፈጥሮ ነበር። ቲና ከዳኒ ሁሉንም ነገር እየደበቀች በራሷ መንገድ እየተጓዘች አባባን አሳግታለች። ያው እሷ እንደታገተች ጠርጥነን ነበረ። በክፍል 39 ደግሞ እሷ እንደሆነች ታውቋል። አብረን የምናየው ይሆናል ማለት ነው። ሰላም ለእናንተ ይሁን ውድና የተከበራችሁ የባንቺ ቲዩብ ተከታዮች በሙሉ ሁላችሁም በእያላችሁበት ሰላማችሁ ብዝት ትባልኝ። እንዴት አላችሁ? ሰላማችሁ ይብዛልኝ እያልኩ ወደ ቪዲዮ ከመግባቴ በፊት ግን ሀገራችን ላይ ለሚፈጠረው ነገር ድምፅ ልንሆን ይገባል። ሁላችንም አርሲ ላይ ለሞቱት ለክርስቲያንና ለክርስቲያኖች ና እንዲሁም ደግሞ ቤተ ክርስቲያን ላይ ለሚደርሰው ግፍ ተጠያቂ ማን ነው የምለውን ነገር ሁላችንም ልናስብና ልናውቅ ይገባል። ሁሉም ሰው ዝም ብሏል ማለት ነው። አባቶችም ዝም ብለዋል። በጣም ነው የሚያሳዝነው። በነገራችን ላይ ወንበር ላይ ቁጭ አሉ፣ ስልጣን ላይ ቁጭ አሉ። ዝም ብለው ክርስቲያን በምንም በማያውቀው የንጹሐን ደም እየፈሰሰ በየዓመቱ ስቃይ፣ በየዓመቱ ደም መፍሰስ፣ በየዓመቱ መከራ ነው ክርስቲያን እያየ ያለው፣ እና በጣም ያሳዝናል። በእርግጥ የክርስቲያን መከራ አዲስ አይደለም። ከድሮ ጀምሮ የቤተ ክርስቲያን መከራ፣ የክርስቲያን መከራ የመጣ ነገር ነው። ከድሮ ጀምሮ ነው ያለው ግን ደግሞ ሰው የምችለውን ነገር ቢያደርግ መልካም ነው ብዬ አስባለሁ። ይሄ መንግስት ከገባ ጊዜ ጀምሮ ይባስ ብሎ በቃ የንጹሀን ደም መፍሰስ ነው። የአባቶች ደም በእውነቱ ለእኛ የሚጸልዩልን፣ ለሀገራት የሚጸልዩ፣ ለህዝበ ክርስቲያን የሚጸልዩ፣ ለአለም ሁሉ የሚጸልዩ አባቶች እየሞቱ ነው። በእውነት ህጻናት ምንም የማያውቁ ጨቅላ ህጻናት፣ ነገ ሀገር ተረካቢ የሆኑት እየተገደሉ ነው ያሉትና ይሄ ደግሞ በጣም ያማል፤ እግዚአብሔርን ያማል። ማህበራዊ ሚዲያ ላይ ያሉ ልጆች ብቻ ናቸው እንጂ ድምጽ እየሆኑ ያሉት። በእውነት አባቶች ስልጣን የያዙት ወንበር ላይ ጉጅ ያሉት ዝም ማለት የለባቸውም ብዬ አምናለሁኝ። ምክንያቱም ይሄ የክርስቲያን ክርስቲያን የተባለ ሁሉ የሁሉም ችግር ነው እንጂ የአንዱ ግለሰብ ብቻ ችግር አይደለም እና እግዚአብሔር አምላክ ምሕረቱን እንዲያወርድ እኛም በጸሎት እንተሳሰብ በእውነቱ እንደ ሀገሪቱ ሰላም እንድትሆን እና ለአባቶችን ማስተዋል ልቦናን ሰጥቷቸው ጩኸው ነገሩ እንዲስተካከል ቢያደርጉ በእውነት ከእግዚአብሔር በታች ማድረግ ይችሉ ነበር። ግን ዝምታን ለምን እንደመረጡ ባይታወቅም በጣም ነው የሚያስጠላው። እግዚአብሔር አምላክ ሰላምን፣ ፍቅርን፣ አንድነትን ያወርድልን እላለሁኝ። ሁላችንም ከዘረኝነት ወጥተን ከጎጠኝነት ወጥተን በሃይማኖት ከመከራከር ወጥተን በአንድ ብንጸልይ መልካም ነው ብዬ አስባለሁኝ። በአንድ ብንጸና እግዚአብሔርን ብንለምን ጥሩ ነው። በአሁኑ ሰዓት የምናውቀውም የማናውቀውም ሁላችንም ለክርክርና ለጸብ ነው እንጂ የምንነሳው ለአንድነት ለፍቅር አንነሳም። በእውነቱ ለፍቅር ስንጠራ እንሸሻለን፣ ለጸብና ለክርክር ሲሆን ግን አንደበታችን አሹለን ሁላችንም እንነሳለን። ይሄ ግን ደግሞ ለማንም አይጠቅምም ህዝብን ያጋድላል እንጂ ሀገርን ይበጠብጣል እንጂ ምንም አይጠቅምም። እና ሁላችንም አስተዋዮች ልንሆን ይገባል እላለሁ። እግዚአብሔር አምላክ አስተዋይ ልቦናን ይስጠን። እንግዲህ እንበርታላለውኝ። ወደ ቀድሞ ንግግር ስመለስ እንግዲህ በክፍል 38 ትሁት ድራማን አይተናል። ብዙ ነገሮች ተከናውነዋል። እንግዲህ አሁን ደግሞ ክፍል ሰላዘጠኝ ተለቋል። ሰላዘጠኝ ላይ አባባን ቴና እንዳሳገተቻቸው ታውቋል ማለት ነው። ካሌብና ትሁት እንግዲህ እየተጨነቁ ነው ያሉት። የት እንደገቡ አይታወቅም ብለው በጣም እየተጨነቁ በጣም እንግዲህ ውጥረት ውስጥ ገብተዋል። ቲና ደግሞ ካሳገተቻቸው በኋላ ምንም እንዳልተፈተረ ቤት ውስጥ መጥታ እንደሚጨነቅ ሰው ሁና እንደሚያስብላቸው ሰው ሁና ስታስመስል ትታያለች። እቺ ነቀዝ ማለት ነው። እቺ ነቀዝ አባባ እንግዲህ ታግተው ሄደው ቁጭ ብሏል ማለት ነው። ደስ የምለው ነገር ያገታቸው ሰውዬ አይጎዷቸው ምታቸው እንደዚህ አድርግ ምናምን ስትላ ስትለው እረ፣ አይደለም አልመታ ምንል እንደዚህ አይነት የተጨማለቀ ስራ ሊሰራ አይደለም የመጣሁት እያለ መልስ ሲመልስላት ይታያል እንግዲህ፣ ሰውዬ ወደ አባባ ሊታጠፍ ያለ ይመስለኛል እኔ ሳስቦ ሳስበው ምክንያቱም እሷ የምሰጥህን ብር እኔ እሰጥሃለሁ እያሉ አባባ ልጁን ያናግሩታል። ልጁ ደግሞ እኔ ከእሷ ነው የምፈልገው እያለ እንትን ይላል። ግን የሚቀበል ይመስለኛል፣ ከአባባ ጋር እንትን ብሎ የሚያምናቸው ይመስለኛል። እሱ አባባን እንዳያምናቸው ያደረገው ደግሞ እንደዚህ አይነት ስራ ስንሰራ ሊቀቀኝና እንደዚህ ያደርግልሃለሁ እያሉ ብዙ ሰዎች ቃላቸውን በልተዋል፣ አይሰጡም። ስለዚህ አንተም እንደዛ እንደማታደርግ በምን እርግጠኛ ሆናለሁ በማለት ነው ከአባባ ጋር መስማማቱን የተወው። አባባ ግን ከልባቸው ይመስለኛል፣ እሱ ከለቀቃቸው ብር ለሱ የሚሰጡት ይመስለኛል። ምክንያቱም ማነው ቲናን መበቀል ስለሚፈልጉ። የቲና ክፋት ጥግ እንግዲህ እስከዚህ ደርሷል ማለት ነው። በጣም ክፉ ነች። ለዳኔ በጣም ደብቃው ነበር፣ አትነግረው። ምክንያቱም ዳኒ ሩሩህ ነው፣ በጣም ፈሪ ነው፣ ሩሩህ ነው። ስለዚህ ሰው መጉዳት አይፈልግም፣ እንደሷ ስለማይጨክን ለሱ ሳታሳውቅ ነገሮቹን ያበላሻል፣ ሀሳቤን ይጫንብኛል ብላ ስለምታስብ ለሱ ሳታሳውቅ እንግዲህ ብቻዋን ሁሉንም ነገር አጨራርሳ አባባን አሳገተቻቸው። እሱ ግን በመውጣት በመግባት እንዴት ትዋሽኛለች ሳት ነግሪኝ ብቻሽን እንዴት አደረግሽ? እያለ የወተወታት ይገኛል ማለት ነው። ብዙ ጊዜ ጠይቋታል ቲናን። እንግዲህ ለምን ለእኔ ሳትነግሪኝ፣ እኔ እኮ አሁን ጨክኘባቸዋለሁ፣ በፊት ነበር የማዝነው፣ አሁን ቢሞቱ እንደውም ደስ ነው የምለኝ ምናምን እያለ ብዙን ጊዜ ጠይቋታል ማለት ነው። እንግዲህ ትሁትም በጣም ስለጨነቃት መታ ዳኒን፣ እባክን የማይሆን ስራ ሰርታ እንዳይሆን ቲና ብላ፣ ዳኒን እየጠየቀችው ትገኛለች። አባባ እኮ በጣም መልካም ሰው ነው፣ ለሰው ለሰው እኮ ክፉ አያስብም ይህ አይገባውም፣ የት ገብቷል ይባላል እያለች ከዳኒ ጋርም ከካሌብ ጋም እየተጨነቀች እየጠየቀቻቸው ትገኛለች። በጣም ተጨንቃለች ትሁት። ካሌብን በጣም አባቱ ስለጠፋ በጣም ተጨንቋል። ፖሊስ ጣቢያ ለማመልከት እንግዲህ ሊሄድ እያለ ነው። በዛ ላይ ደግሞ ቲና እንግዲህ ካሌብ የሚያደርጋቸውን ነገሮች ለፖሊስ ማስመልከቱን ማመልከቱን እንዲሁም ሌላ ሌላ እሱ የሚሰራቸውን ስራዎች አባባን ለማግኘት ምን እንደሚያደርግ መረጃ ለመሰብሰብ እየተጣጣረች ትገኛለች። አማርኛው ጠፋብኝ። እሱ ደግሞ አሻፈረኛል ነግርሽም እያለ በጣም ለማየት እንኳን ጠልቷታል። ከእሷ ጋር ምንም ነገር መነጋገር አይፈልግም። እኔ ላግዝህ፣ እንተጋገዝ፣ ና አባባን እናግኛቸው ብላ አስመሳይ ወስዳ ከደበቀቻቸው በኋላ መከራ እያሳየቻቸው እዚህ ጋር መታ ደግሞ ዴና ሰው መስላ ከእነሱ ጋር ፊሱና ለአባባ እንደምጨነቅና እንደሚያስብ እየሆነች ነው ያለችው በጣም ያሳዝናል በአንድ በኩል ደግሞ እንግዲህ የፍቺውም ነገር እየተነጋገሩ ነው ያሉት ፍቺውንም እንግዲህ ቀስ በል የፍቺው ነገር አሁን አያሳስብም እያለች እሷ አውቃ ነገሮቹን ለማረሳሳት እና ትንሽ ከገፋ በኋላ አርግጃ ለው ለማለት እየሞክረች ያለች ይመስለኛል በእውነት በጣም አሁን እንትን እያለ ይገኛል ማለት ነው ድራማው። አባባ አይሞቱም ብዬ አምናለሁኝ። ብዙዎች ኮመንት ላይ አባባ ከሞቷ እና መሞት የለባቸውም እያሉኑ። አባባ አይሞቱም፣ አባባ በጭራሽ አይሞቱም። ከዛ ይለቀቃሉ። የሚያስለቅቀው ደግሞ የያዛቸው ሰውዬ እራሱ ዝም ብሎ ነው የምለቃቸው ማለት ነው። ከእሳቸው ብር ተቀብሎ እሳቸውን ይለቃል ብዬ አስባለሁኝ። ቲና መንገድ ላይ ማለት ጨረቃ ላይ እንደምትቀር ነው የሚሰማኝ ነኝ ምክንያቱም ክፋቷን እያየ ነው እዛ ጋር ሰውየው ምንም ጥፋት እንደሌለበት ሰውየው ያገታቸው ጋርዱ እያየ ነው ያለው በጣም እየታዘበ ነው አጋጫቸው ምናምን ስትል እኔ ለምን አጋጫቸዋለሁ ምን አደረጉና ጥፋት አላጠፉም እያለች እያለ ነው ምግብ አምጪ በራብ ልትገያቸው ነው እንዴ ምናምን እያለ ለእሳቸው እየተቆረቆረና ምግብ እንድታመጣ ስነ ስርዓት እንዲኖራትና ብር እንደምጨምርለት ደግሞ እየጠየቀ ይገኛል። ብር የለ ብር ጨምር ብሎ እያስጨነቃት ነው፣ ጓርድ ማለት ነው። እሷ ደግሞ ከፍየሃለው እኮ ስትል አሁንም እፈልጋለሁ ሌላ ብር እያለ እያስጨነቃት ይገኛል። እንግዲህ ጫዋታው እየደራ እየሄደ ነው። አባባ የእኔ ምስኪን አባት አሳዘነኝ እግዚአብሔርን እዛ ጋር ኩርምት ብሎ ሲቀመጡ በጣም ያሳዝናል። እውነት ለመናገር እንደዚህ አይነት ክፋት። ይሄ ከዚህ ድራማ እንግዲህ ብዙዎቻችን ለሰው ልጅ ሳይሆን የምንጨነቀው ዛሬ የምናገኘውን ገንዘብ ብቻ እንደምናስብ እና ለገንዘብ ስንል ምንም ነገር ማድረግ እንደምንችል ነው እያየን ያለነው ማለት ነው። ይሄ ደግሞ ክፉ እንደሆነ ሰው ክፉ ሲያስብ ለራሱ መልሶ ክፉ ነገር እንደሚደረግለትም እያየን ነው በዚህ ድራማ ማለት ነው። ምክንያቱም ቲና አሁን ሰውን ለማሳጣት ስትል እሷ የምታጣቸው ብዙ ነገሮች አሉ። ሰውን ለመጉዳት ስትል እሷ እየተጎዳች ነው ያለችው እና መልካም ነገር ስንሰራ መልካም ነገር እናገኛለን፣ ክፉ ነገር ስንሰራ ደግሞ ክፉ ነገር እንደምናገኝ ነው ያየሁት ማለት ነው። እናም እንደዛ እያለ እያለ መጨረሻ ላይ ግን እንደምንም እንደምንም ዳኒ ቲናን አሳምኗት አባባ እሷ ጋር እንደሆኑ ምናምን ሰምቷል ማለት ነው። እሱ ነገር ደስ ብሎኛል። ምን አስቦ እንደሆነ ባይታወቅም ግን ዳኒ ጫወታው አሁን ተጀመረ ብሏል ማለት ነው። ይሄ ማለት አባባን ነጻ ሊያስወጣቸው ይሁን ብር ከሰጡኝ እሳቸውን ነጻ ለማስወጣት ይሁን ለምን ይሁን ባይታወቅም፣ እንግዲህ እሷን በጣም እንትን ብሎ አባባን አያገኛቸውም መቼም ቢሆን ለእኔ እኮ እንደዚህ አይነት መልስ ሰጠኝ፣ እንደዚህ እኮ ከእኔ ጋር አፍ ተካፈተ ብላ ስትናገር፣ እንዲህ ምናምን ብሎ ዳኒ እንትን ስል። አባባን መቼም አባቱን አያገኛቸውም ብላለች። ከዛ እንዴት ምናምን ብሎ ነቃባት፣ እናት ጠየቃት ማለት ነው። ከዛ ልትሸውድ ስትሞክር ተይ ምናምን ብሎ ዳኒ ስጠይቃት፣ አዎ አባባ እኔ ጋ ናቸው ምናምን አለች። ግን ምስጢር ነው፣ እንዲሞቱ እፈልጋለሁ ምናምን ስል ነው እንደዛ ያለችው። ባገኛቸው እኔ እራሴ ገድላቸዋለሁ ምናምን ስል ያ ጋርዱ ልሸመጥጣት እየሞከረ መሆኑን አወቀች፣ እና በዳኒ ልታስገድላቸው እየሞከረች ነው የምትገኘው፣ ቲና ማለት ነው። ዳኒ እንግዲህ አባባ እጃቸው ላይ ከገቡ ዳኒ ምንም አያደርጋቸውም ብዬ ነው የማምነው። በነገራችን ላይ አባባ ላይ ክፉ ነገር አያደርስባቸውም ብዬ አምናለሁኝ። አባባ ደግሞ ዳኒ ጋር ሲገናኙ እንግዲህ የሆነ ነገር ይሉታል ብዬ አስባለሁኝ። ምናልባት በፊት ያለፈውን ነገር ሊሆን ይችላል ብቻ የሆነ ነገር ብለው ከዳኒ ጋር ተመሳጥረው ቲናን ዳር እንደሚያስቀሩ ተስፋ አለኝ። ያም ሆነ ግን እኛ አባት አባባ መለቀቃቸውን ነው የምንፈልገው። ሌላ ነገር አንፈልግም። አባባ ምንም አይሆኑብን። በእውነቱ በጣም ነው የምወዳቸው እኔ። አባት ናቸው፣ አስተዋይ ናቸው። ግን ክፉ ስራ ክፉ እንደሆነ ነው ከዚህ ድራማ መማር ያለብን ውዶቼ፣ ሁላችንም ክፉ ማሰብ እንደሌለብን ነው እየተሰማኝ ያለው ማለት ነው። ክፉ እንዳናስብ እግዚአብሔር አምላክ ይርዳን። በእውነቱ በቃ ለገንዘብ ብለን ራሳችንን ማርከስ እንደሌለብን እና ራሳችንን ክፉ ነገር ውስጥ መክተት እንደሌለብን ሰርተን ማግኘት እንዳለብን ነው ድራማ የሚያሳየው። ስንፍና፣ ክፋት፣ ብዙ ነገሮችን ያስተምራል። እንግዲህ ተማሩበት። ሁላችሁም ምላለውኝ ትዳራችሁን ጠብቁ። እንግዲህ እግዚአብሔር አምላክ እርዳን። እንግዲህ ዛሬ ይለቀቃል ብዬ አስባለሁ ወይ ነገ፣ ክፍል አርባ እዛ ላይ እንግዲህ አባባ ተለቀው ቲና ስትጨልል እናያለን። በተረፈ ሰላማችሁ ይብዛ፣ መልካም ቆይታ ይሁንላችሁ። የዛሬ ቪዲዮ ይሄን ይመስል ነበረ። አርሲ ላይ ለሚገደሉ ክርስቲያን ወገኖቻችን ፍትህ፣ ፍትህ፣ ፍትህ ልንል ይገባል። እንግዲህ ሰላሙን፣ ፍቅርን፣ አንድነትን እግዚአብሔር አምላክ ያድልልን። መልካም ቆይታ ይሆንላችሁ። ወዳችኋለሁ፣ አከብራችኋለሁ።